ደምን አላችሁ። ወደ ዝርዝር ውይይታችን እንኳን ደህና መጣችሁ። ዛሬ ትኩረታችን በኢትዮጵያ የሕግ መረጃ ተደራሽነት ላይ ነው። በተለይ ደግሞ የሰበር ውሳኔዎች፣ ያው እነዚህ አስገዳጅ የሕግ ትርጉም የሚሰጡ ውሳኔዎች ናቸው። እነሱና ሌሎች ሕጎችን ማግኘት እውነት ለመናገር ለአመታት የዘለቀ ፈተና ነው። እናም ይህንን ችግር ለመቅረፍ የቀረበ አንክ አዲስ የቴክኖሎጂ መፍትሄ አለ። እሱን ነው የምናየው፣ ጉግል ድራይቭ በጣም የሚግርም ነው። አዎ ብዙዎቻችን በየቀኑ የምንጠቀምበት ነው። ያው ይህኔ በቴክኖሎጂ ውስብስብነት የሰለቸውንም ሰው ሊስብ ይችላል። ይሄ በጣም ደስ ይላል። እሺ እስቲ ንገሪኝ፣ ጉግል ድራይቭን ተጠቅሞ እንዴት ነው እነዚህን ውሳኔዎች መፈለግ የሚቻለው? አጠቃቀሙ ምን ይመስላል እ አጠቃቀሙ በጣም ቀላል እንዲሆን ነው የተደረገው። በመጀመሪያ ያው ተጠቃሚው ሞባይሉ ላይ ጉግል ድራይቭ አፕሊኬሽን መኖሩን ማረጋገት አለበት። ከሌለውስ ከሌለው ከፕሌይ ስቶር በቀላሉ ማውረድ ይቻላል። ምንም ችግር የለውም። ከዛ አፑን ሲከፍቱት ከታች አማራጮች አሉ። እዛ ጋር ሼርድ ወይም የተጋሩ የሚል አለ። እሱን መምረጥ ነው። አገልግሎቱን የገዙ ከሆነ ማለት መረጃውን እዛ ክፍል ውስጥ አብራም ካሳሽን ፋይንደር የሚል ፎልደር ያገኛሉ። እሺ፣ ፎልደሩን ካገኘን በኋላስ ምን እናደርጋለን? ቀላል ነው። ያንን ፎልደር ይከፍቱታል። በውስጡ ያሉት የሕግ መረጃዎች ይታያሉ። ከዛ ከላይ በኩል የጉግል ድራይቭ መፈለጊያ ሳጥን አለ እዛ ላይ ነው የሚፈልጉትን ቁልፍ ቃል ለምሳሌ የአንቀጽ ቁጥር ሊሆን ይችላል፣ ወይም የጉዳዩን ጭብጥ የሚገልጽ ቃል ወይም ደግሞ በቀጥታ የሰበር መዝገብ ቁጥሩን ማስገባት ነው። አሃ በቃ ያንን አስገብቶ መፈለግ ነው። ፍለጋውን እንደጀመሩ ጉግል ድራይቭ ራሱ በፎልደር ውስጥ ያሉትን ሰነዶች ፈሽቶ ተዛማጅ ውጤቶችን ወዲያውን የሚያሳየው በቅጽበት። ዋው! ስለዚህ በቃ አንድ የሕግ ባለሙያ መንገድ ላይ ሆኖም፣ ፍርድ ቤት ግቢ ውስጥ ሆኖም፣ ወይም ቢሮ ቁጭ ብሎ በፍጥነት የሚፈልገውን የሰበር ውሳኔ ወይም ሕግ በቀላሉ ያገኛል ማለት ነው። ይህ በጣም ትልቅ ምቾት ነው። በጣም ግን፣ አንድ ጥያቄ ያለኝ ይሄ በግል ተነሳሽነት የቀረበ በጉግል ድራይቭ ላይ የተመሰረተ መፍትሄ ምን ያህል አስተማማኝ ነው? ምን ያህልስ የተሟላ ሊሆን ይችላል? ለምሳሌ ውሳኔዎቹ ወቅታዊ ናቸው? ሁሉም ውሳኔዎች አሉ? እህ እንዴት ይታያል? እውነት ነው። በጣም ጥሩ ጥያቄ ነው። ያው በግልጽ እንደሚታየው የመረጃው ሙሉነት እና ወቅታዊነት በአገልግሎት አቅራቢው ላይ ነው የሚወሰነው፣ በአቶ አብርሃም ዮሐንስ ጥረትና ቁርጠኝነት ላይ ማለት ነው። ይሄ እንግዲህ ከሀገር አቀፍ የመረጃ ቋት ወይም ናሽናል ዴታ ቤይዝ ጋር ሲነጫዘር ውስነት ሊኖረው ይችላል። ያ ያቃት ልክ ነው። ሆኖም ግን አሁን ባለው ሁኔታ እንዲህ አይነት ትንሽም ቢሆን የተደራጀ የመረጃ ምንጭ ማግኘት በራሱ ትልቅ እርምጃ ነው። እና ይህንን አገልግሎት ለማግኘት የሚፈልግ ካለ አብርሃም ዮሐንስን በስልክ ቁጥር 0915735560 ማግኘት እንደሚቻል መረጃው ላይ ተጠቅሷል። እሺ በጣም ጥሩ። ወደፊት ደግሞ ይህንን መሳሪያ በዴስክቶፕ ወይም ላፕቶፕ እንዴት መጠቀም እንደሚቻል ተጨማሪ ማብራሪያ ይቀርባል መባሉም ያው በጣም ጠቃሚ ነው። አዎ በጣም እና ይሄንን ሁሉ ስናይ አንድ መሰረታዊ ጥያቄ መነሳቱ አይቀርም። ይሄ የሰበር መፈለጊያ እና መሰል የግል ወይም አነስተኛ የቴክኖሎጂ ተነሳሽነቶች የኢትዮጵያን የሕግ መረጃ ስርዓት ተደራሽነት ምን ያህል ነው ሊያሻሽሉት የሚችሉት መሰረታዊ በሆነ መልኩ ማለቂ ነው ውረት ነው የመንግስት ተቋማት ጋር የሚጠበቀውን ትልቁን ዲጂታይዜሽን እና የመረጃ ስርዓት ግንባታ ስራ ሊተኩ ይችላሉ ወይ? ወይስ እንደ ጊዜያዊና አጋዥ መፍትሄ ብቻ ነው የሚታዩት? ደግሞስ ከህግ መረጃ ባሻገር ሌሎች የመንግስት አገልግሎቶች ላይ መረጃዎች ላይ እንዲህ አይነት ቀላል የሚመስሉ ቴክኖሎጂዎች ምን ያህል ለውጥ ሊያመጡ ይችላሉ? ይሄ እንግዲህ ሁላችንም ልናስበት የሚገባው ጉዳይ ነው። በርግጥ በጣም ወሳኝ ጥያቄ ነው። ቴክኖሎጂው አለ፣ ፍላጎቱም አለ። ፈተናው ያለው እንዳልሹ ይህንን አቀናሽቶ ዘላቂና ሁሉን አቀፍ መፍትሄ ማምጣት ላይ ነው። እሺ እንግዲህ ለዛሬ የነበረን ጥልቅ ውይይት ይህንን ይመስል ነበር። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላሙ ነው።